አሰላሙ አሌይኩም ረህማቱላህ ወበረካቱ። ውድና የተገበራችሁ የልባባ ቻናል ቤተሰቦች እንዴት ናቸው? ከኛ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የተለያዩ ትራስ ማለት የመጋረጃ ዲዛይኖችን የተለያዩ ከለር ያላቸው መጋረጃዎችን ነው። በቅድሚያ ለቻናሌ አዲስ የሆናቸው ቻናሌን ሰብስክራይብ በማድረግ ቻናሌን ተቀላቀሉ። የተለያዩ መጋረጃዎች ናቸው። ከለራቸው፣ ዋጋቸውም ሁሉም ይለያያል። እዛዙን በቴሌግራም በኢሞ በፈለጋችሁት አናግሩን። በአማና እንሰራለን። ከለራቸው የተለያዩ ናቸው። እናንተ መርጣችሁ በተመቻችሁ ማዘዝ ብቻ ነው የሚጠበቅባችሁ። እንደምንታያቸው ብዙ ናቸው። ከለራቸውም ሁሉ ነገራቸው የተለያዩ ናቸው። ቪዲዮን እስከ መጨረሻው ካያችሁት ብዙ ብዙ አይነት መጋረጃዎች ናቸው ያሉት። ቪዲዮውን እስከመጨረሻው አይሁት። በሌላ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ